ውድና የተከበራችሁ የፕራክቲስ ኢንተርናሽናል ላንጉጅ ትሬኒንግ ሴንተር የዩቱብ ቻናል ቤተሰቦች እንኳን እንደነመጣችሁ። በዛሬ ቪዲዮዋችን እንግዲህ የኤንትራንስ ኤግዛም ጥያቄዎችን ያው ለመስራት እንደወትሮ እንግዲህ እንሞክራለን። ክፍል አርባ አንድ ላይ እናያለን ማለት ነው። እስካሁን ድረስ ያሉ በተለያዩ ክፍል የተለቀቁት እንግዲህ ፕሌይ ሊስት ላይ ታገኟቸዋላችሁ ተከታታይ ክፍሎችን ያ ሁሉም በጣም ጠቃሚ እና ወቅታዊ ስለሆኑ ልታያቸው የሚገቡ ናቸው። በዛሬ ክፍል ክፍል አርባ አንድ ላይ እናያለን። በክፍል አርባ አንድ ክፍላችን እንግዲህ ፓራግራፍ ኮሄረንስ ሪሌትድ የሆኑ ይህ ጠይቁ ጥያቄዎች እና እነዚህ ፓራግራፍ ኮሄረንስ ጥያቄዎች የምንሰራበት ቤስት የሆነ ቴክኒክን ለማየት እንሞክራለን ማለት ነው። እዚህ ጋር እንደምታዩት አራት ጀንብል የሆኑ ወይም ደግሞ እንትናቸውን ያልጠበቀ ሲኩንሳቸውን ያልጠበቁ የተዘበራረቁ የሆኑ አረፍተ ነገሮች ተሰጥተዋል። እነዚህ አረፍተ ነገሮች ትክክለኛ ዩናይትድ የሆነና ሴንስ የሚሰጥ ጥሩ ትርጉም ያለውና አንድነቱ የተጠበቀ ኦርጋናይዝድ የሆነ ፓራግራፍ እንዲሰሩ በቅደም ተከተል መቀመጥ አለባቸው እና ትክክለኛውን ቅደም ተከተል ደግሞ ካለያዘ ሀሳቡ በትክክል ሊያስተላልፍ አይችልም፣ ወይም ደግሞ ፓራግራፍ ሆኖ ሊቆም አይችልም። ዌል ኦርጋናይዝድ ኤንድ ሎጂካል ፍሎው ሊኖረው ይገባል፣ አንድ ፓራግራፍ ማለት ነው። አይዲያውን ሎጂካሊ ፍሎ ማድረግ አለበት። ስለዚህ ያንን ለማምጣት እዚህ ጋ ማን መቅደም አለበት፣ ማን ደግሞ መከተል አለበት የሚለው እናያለን። ግን እንደዚህ አይነት ጥያቄዎች በምሰሩበት ሰዓት እንደ ቴክኒክ መጠቀም ያለባችሁ ብዙ ጊዜ ፕሮናውኖችና አጀክቲቮች እና ሲኩንሲንግ ወርዶችን ትኩረት ማድረግ አለባችሁ ኦልዌይዝ ማለት ነው። አረፍተ ነገር መጀመሪያ እንግዲህ ፋይናሊ ብሎ አይጀምርም መቼም ስለዚህ ፋይናሊ የሚል ካለ መጨረሻ ይሆናል ማለት ነው። ይሄ ሲኩዌንሲንግ ወርድ ነው። ፈርስት የሚላችሁ ካለ ምናልባት ፖሲብሊ መጀመሪያ ሊሆን ይችላል። ሰከንድ፣ ዘን፣ ዘይ፣ ዘም፣ ዘር እነዚህ ፕሮናውኖች ናቸው። መጀመሪያ አንድ ሐሳብ ከጠቀስኩኝ በኋላ ወይንም ስም ከተጠቀሰ በኋላ ያንን ስም ተክቶ የሚመጡ ናቸው። ሰው መጀመሪያ የተጠቀሰ ስም አለ ማለት ነው። እሱን ተክቶ የሚመጡት መጀመሪያ ሊሆኑ አይችሉም። ስሙ መጀመሪያ ይመጣል። ስሙን ተክቶ የሚመጡ ፕሮናውኖችና ሌሎች አድጀክቲቮች ከዛ በኋላ የሚቀጥሉ ይሆናሉ ማለት ነው። ለምሳሌ አሁን ይህን ጥያቄ ስንመለከት የመጀመሪያ ሀሳብ መሆን ያለበት ማን ነው ነው። እናንተ ፓራግራፍ ኮሄንስ ሪሌቲ ጥያቄዎች በምስሩበት ሰዓት የመጀመሪያ ሀሳብ ማን ነው የሚለውን ጥያቄ መጀመሪያ የመመለስ አለባችሁ። እያንዳንዱ ቼክ ያደረግን ጊዜ አናባክንም። መጀመሪያ ጠቅለል ያለ ጄኔራል የሆነ ሌሎችን ሀሳብ አካቶ ሊይዝ የሚችል ሀሳብ የትኛው ሊሆን ይችላል ብላችሁ ወስዳላችሁ ታያላችሁ። ያን ሀሳብ መጀመሪያ የተጠቀሰበትን ምርጫ ትፈልጋላችሁ ማለት ነው። ምሳሌ አሁን በዚህ ያረፍተ ነገር አይ ትራይ ቶኪንግ ቱ ኮፕል ኦፍ ፒፕል በዊ ስ አይ ትራይድ ይ አሁን እዚ ጋር ፕሮናውን፣ ስለዚህ ፕሮናውን ደግሞ መጀመሪያ ሊመጣ አይችልም። ያ አይ ብሎ የሚያወራው ሰውዬ ማነው የሚለውን ጥያቄ መመለስ አለብን። ሁለተኛ ላይ ላስት ዊክ ፍሬንድ ኦፍ ማይን ኢንቫይትድ ሚ ቱ አ ፓርቲ፣ ይሄ ጀነራል ሀሳብ ይመስላል፣ ወይም ሀሳባችሁን ወይም ስቶሪያችሁን ወይም ኢቨንቱን የጀመረበት ይመስላል። ለምን ላስት ዊክ የፍሬንድ ኦፍ ማይን ኢንቫይትድ ሚቱ ኤ ፓርቲ ገና ስቴፑን ከዚህ ነው የሚጀምረው። ከዛ በኋላ ምን እንደሆነ ሊነግረን ነው ማለት ነው። ሶስተኛ ጥያቄ ብትመለከቱት ኢቨንቹዋሊ አይ ኖቲስ ኤ ማን ሲቲንግ አለውን። ይሄም ደግሞ አንደኛ ፕሮናውን አለው፣ ሁለተኛ ደግሞ ሀሳቢ ጀማሪ አይመስልም። ታሪኩ እዚህ ጋር የተጀመረ አይመስልም። አራተኛ ብንመለከት ዌን አይ ጎት ዴር ዜር የሚለው አሁን እዚህ ጋር ፕሮናውን ነው ፕሌስ የሚያመለክት። ያ ፕሌስ ማን እንደሆነ እዚህ ጋር አልጠቀሰም። ሶ ጀነራል ጠቅላላ ያለ ሀሳብ አይደለም ማለት ነው። ከእሱ በፊት የተጠቀሰ ሀሳብ መኖሩን ያመለክተናል። ሶ ቤዝድ ኦን ዘስ ፕሬሚሲስ ስ ካን ኮንክሉድ ዘት ስቴትመንት ቱ ካን ቢ ዘ ሜን ኦር ዘ ኮንትሮሊንግ አይዲያ ኦፍ ዘ ፓራግራፍ። ሁለት ቁጥር ላይ የተጠቀሰው ሀሳብ ጀነራል እና አረፍተ ነገሩ ሊጀምር የሚችል ነው። እሺ እዚህ ጋር ሁለት ቁጥር አረፍተ ማ ነው ፓራግራፌን የሚጀምር መሆኑን ከተስማማሁ ከኤ እስከ ዲ ባሉት ውስጥ በሁለት ቁጥር የሚጀምረውን እፈልጋለሁ ማለት ነው። እሱም እዚህ ጋ ቢ ነው። ቱ ቢ ማች ሞር ቴክኒካል ቴክኒካል ሆኖ ሰዓትን ቆጥቦ ፈተናውን ለመስራት ሁለት ቁጥር መጀመሪያ መሆኑ እርግጠኛ ከሆንኩኝ ሌሎችን ቼክ አደርግና በሁለት ቁጥር የጀመረው ምርጫ አንድ ከሆነ በቃ መልሱ ቢ መሆኑን እወስናለሁ ማለት ነው። ሌላው ጋር ቼክ ያደረግኩኝ ሰዓት አለባክንም። ቀጣይ ቼክ ለማድረግ ብንፈልግ አራት ቁጥር ይመጣል።

በዚህም ቴክኒክ በቀላሉ ፓራግራፍ ኮሄረንስ ወይም የተዘበራረቁ አረፍተ ነገሮችን በቅደም ተከተል አስቀምጦ የተዋጣለት ወይም ደግሞ ኦርጋናይዝድ የሆነ የተደራጀ ፓራግራፍ ለመስራት ወይም ለመዋቀር እንችላለን ማለት ነው። ታንክ ዩ ቬሪማች። በቀጣይ በክፍል አርባ ሁለት ሌላ ጥያቄ እንሰራለን። ሀቢነስ ታንኪዩ።